እንኳን ደስ አላችሁ የአብረሽ ወዳጆችና አድናቂዎች። አብረሽ እንግዲህ ራሱን ስቶ ከተኛበት ነቅቷል ማለት ነው። በጣም በሚያሳዝን ሁኔታ ምን እንደ ተፈጠረ አያውቅም። አሰላሙ አለይኩም ወረሕመቱላሂ በረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋ ሁሉ ሰላም ነው እያላችሁ በሰላማችሁ ብዙ ተተረፈ ይበልኝ። ውድ ቤተሰቦች፣ የምወዳቸው የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። ውድ ቤተሰብ እንግዲህ ትላንትና አብረሽ የሩታ እንግዲህ ፍቅረኛ የሆነ ውሽሜ ጋር የሆነ ግብግብ ተፈጥሮ ነበር፣ አይታችኋል ማለት ነው። በዛ ግብግብ እንዴት አድርጎ እንደጣለው ምን እንዳደረገው እንኳን ሳናቅ አብረሽ ራሱን ስቶ ወጥቆ ነበር ማለት ነው። እኛ ብቻ ሳንሆን ሩታ ራሱ አላወቀችም ዞር ብላ። ወደዚህ መልስ እስክትል ድረስ ራሱን ስቶ ወድቋል። ምን እንዳደረገው ምን እንዳስነካው እኛ አላወቅ ነው እሷ አላየችም ማለት ነው። በጣም ነው የሚያሳዝነው። ለማንኛውም እንግዲህ ራሱን ስቶ ሆስፒታል ከገባ በኋላ ሩታ ታየ ስታለቅስ ነበረ። በጣም ጸጸት ውስጥ ሀዘን ውስጥ ጭንቀት ውስጥ ነበረች ማለት ነው። እንግዲህ ለደህንነት ብላ ያመጣችው ሰው ደህንነቷን ሰላሟን አሳጥቷት ነበረ ለትንሽ ለጥቂት ማለት ነው። ምክንያቱም አብርሽ የገዛ ባለቤቷ ነው። ያኛው ደግሞ ምንም አይደለም፣ ያው ከአብርሽ ጋር ለመበሻሸቅ የያዘችው ሰው ነው እንጂ ምንም ነገር በመካከላቸው ያለ አይመስለኝም ማለት ነው። እና ዋናው ነገር ያም ሆነ እንግዲህ እሱንም ለማስቀን ታምጣው፣ ለምንም ታምጣው፣ ዞሮ ዞሮ ትልቅ ችግር በመካከላቸው ፈጥሯል ማለት ነው። እንደዛ ሆኖ አልበቃም፣ ራሱን ስቶ አብርሽ ሆስፒታል እንዲገባ ምክንያት ሆኗል ማለት ነው። እውነት ለመናገር ይህ ሰው መታረም አለበት። ሩታ በዚህ ትማራለች፣ ከዚህ ድርጊቷ ትቆጠባለች ብለን ተስፋ እናደርጋለን። ምክንያቱም ሩታ ባለትዳር እርጉዝ ናት። ስለዚህ ቢያንስ ቢያንስ ለባሏ ክብር ሊኖራት ይገባል ማለት ነው። እና እንግዲህ በውሽሚዋ ምክንያት እንዳያችሁት ነው እንግዲህ አብርሽን ዘርሩ ሆስፒታል አስገብቶት ነበረ። አብርሽ ሆን ነገር ቢደርስበትስ፣ የሆነ ችግር ቢደርስበትስ፣ አስባችሁታል? ማን ነው ተጠያቂ? ማን ነው ተጠያቂ? ሁለቱም ተጠያቂ ናቸው ማለት ምክንያቱም እስከ ቤት ድረስ ያመጣችው ሩታ ናት። እሱ ብቻውን አልመጣም ማለት ነው። ሩታ ደግሞ ለደቴ ብላ አምጥታው የው ችግር ፈጠረች። እሱ አስብ አላመጣችውም ግን፣ ዞሮ ዞሮ ችግር ተፈጥሯል ማለት ነው። ለማንኛውም በጣም በጣም ያሳዝናል። ግን አሁን ደስ የሚለው ነገር አብረሽ ራሱን ስቶ ከተኛበት ነቅቶዋል ማለት ነው። ይህን ምን ሆኜ ነው ምን ነክቶኝ ነው መቼን የገባሁት ምንድነው የምሰራው ብሎ እየጠየቀ ነው። በጣም በሚያሳዝን ሁኔታ ምንም አያውቅም ማለት ነው። እንግዲህ እሱን ለማስረዳት ለማረጋጋት እየሞከሩ ነበረ ማለት ነው። በጣም ነው የሚያሳዝነው፣ ግን ዶክተሮቹ የከፋ ነገር እንደሌለበት ምንም ነገር የለም አጋጣሚ ነው ያጋጥማል ብለዋል ማለት ነው። አንድ ሰው ስሜታዊ ሲሆን የሆነ በቃ እንደሚያጋጥሙ ነገር ይሆናል አይደ ቀላል ነገር ነው ብለዋል። ዋናው ነገር እሱ ነው፣ ዋናው የእሱ ሰላም፣ የእሱ ደህንነት ነው ማለት ነው። እንግዲህ ደህና ነው ተብሏል። የከፋ ነገር የለም ተብሏል ማለት ነው። ሩታዬ ደግሞ በቃ በድንጋጤም በደስታ መካከል ነው ያለችው። ምክንያቱ ድንጋጤው ምን ብዬ ልንገረው ምን እንዴት እንደተፈጠረ እንዲል ልንገረው ነው። ደስታው ደግሞ አብረሽ ስቶ ከተኛበት ስለነቃ ደስ ብሏታል ማለት ነው። በዚህ አጋጣሚ እኛም ደስ ብሎናል። መላው የአብረሽ ወዳጆችና አድናቂዎች በድጋሚ እንኳን ደስ አላችሁ አብረሽ ስለነቃው ማለት ነው። በጣም ደስ ይላል። ምክንያቱም እኔ በጣም አሳዝኖኝ ነበር፣ ትላንትና እንደዛ ሆኖ ሆስፒታል ሲገባው በጣም ነበረ ያዘንኩት። ዛሬ ራሱ ከመቼ መቼ ይነቃል ቪዲዮ ይለቃሉ ብዬ ስጠባበቅ ነበር ና በጣም ነው ደስ ያለኝ ስለነቃ። እንኳንም አለ ሀፊያውን መለሰለት ማለት ነው። ጨርሶ ይማረው ወደ ቤቱ ይመለስ ማለት ነው። ለማንኛውም ቤተሰብ እስካሁን ለነበረኝ ቆይታ ከልብ አመሰግናለሁ። ሰላማችሁ ብዝት።